ከፍበል ኢየሱስ፣ በማደሪያ ላይ ጡቴን በታመመኝ አርብ ዕለት መጥቼ እዚህ ተናግሬ ነበር። ቅዳሜ ጠዋት ፈነዳልኝ። አመስግንልኝ። እቺ ልጅ ከወለደች ሁለት ወር አልሞላትም። ስትወልድ ገና በጣም ብዙ ፈተና ነበረባት። አቀማመጡ ልክ ባልሆነ ሁኔታ ተሰቃይታ ወልዳ ከወለደች ጀምሮ ጡቷ አብጦ ተሻላት ተብሎ ሁሉን ነገር ተደረገ። ተሻላት ተባለ። በመሀል እዚህ መታ ነበረ። እዚህም መድኃኒቱ የተሰጠች ጥሩ ነው፣ ቀጥ ተባለች። መድኃኒቱን ጨርሳ ግን አልተፈወሰችም። ስቃይ ነው የምታየው። ቀን አተኛም፣ ሌሊት አተኛም። እዚህ ድረስ አብጧል። የምትበላው ነገር የለም። በቃ በጣም ስትሰቃይ ልጅቷ አንድ ጡት ጠብታ መጥገብ አልቻለችም። ብዙ ፈተና ነበረ። ሰው ይሸከመዋል ወይ ነው የሚባለው። ከጡቷ ውስጥ የወጣው አርብ እለት እኔ ጠየቅኳት ይጄ አልኳት እምቢ ስትለኝ ለእሷ ነገርኩና፣ እኔ ሌላ ሰው ላሳክም ሄድኩኝ። ሐኪም ቤት መጣች፣ ተጸለየላት እዚህ። ቅዳሜ እለት የፈነዳውን ሰው ማየት አይችልም። በጣም ደም ነው መግል ነው በጣም ብዙ ደም። ያንን ሆኖ ተጠራርጎ እንደገና ሆስፒታል ስትሄድ ሐኪሙ ጮኸ፣ ምንድን ነው ይሄ አለ። የት ነበራችሁ አለ። ብዙ ሐኪም ቤት ሄዳለች፣ መፍትሄ አላገኘችም። ይሄ ኮ ሆስፒታል ተኝቶ መቶ ሺህ ብር ተከፍሎ የሚታከሙት ህክምና ነው። መቶ ሺህ ብር ክፍታት እና ለምን ይዘሽብኝ መጣሽ ዛሬ አለኝ። ዶክተር ተቸግሬ ነው እንዴት ላድርግ? ዘመድ የላትም ወገን የላትም በጣም ተቸግራ ነው ልጅቷ። ብዙ ነገር ውስጥ ተሻላት ብዬ ነው ደግሞ የተውኩት። በቃ ለእኔ የምችለውን አደርጋለሁ፣ እናንተም የምትችሉትን እርዷት። ግን እግዚአብሔር ነው እንጂ ሁለት ወር ሙሉ ይህንን ተሸክማ ነበር የምትሰቃየው። እሱ ደግሞ ያፈሰሰውን ማየት አይቻልም። በጣም ብዙ ደምና መግል። ክፍተቱ ይሄን ነው የሚያክለው። አሁን ታሽጓል። እግዚአብሔር ግን ድንቅ ነገር አደረገላት። ስለዚህ እግዚአብሔርን አመስግኑ። የእሷ ነገር በጣም ድንቅ ነው። እልልታ፣ ጭብጨባ ለኢየሱስ። አርብቀ ጸሎት ላይ ያልኳት እንደዛ ነው። ይፈነዳል ብያታል። ለዛ ነው እዚህ መግል አለ አለች። በጣም አብጧል ጦቷ በቃ ይፈነዳል አለ ኢየሱስ። የፈነዳው ዝም ብሎ አይደለም፣ የፈነዳው እግዚአብሔር ነው ያፈነዳው። ሃሌሉያ። ይፈነዳል። በጣም መግል አሉ አሞኛል አለች። በጣም ታሳዝናለች። እንደዚህ እንደምታያት አይደለም ያን የነበረች በሚያሳዝኑ ሁኔታ ነው ጦቷ ነው ታማማ ሰውነቷ ሁሉ ያበጠ ነው የሚመስለው። በጣም ትስቃይ ላይ ነበረች። ግን ነገርኳት በቃ ይፈነዳል፣ መግሉ ይወጣል አለ ሃሌሉያ በምንም ሰዓት እግዚአብሔር መግሉን አፈንድቶ አወጣው። ማንም አይደለም። አሁንም ጌታ ክብሩን ይውሰድ፣ ጌታ ክብሩን ይውሰድ። ስለ እሷ እግዚአብሔርን አመሰግናለሁ።